የአሳድ ቤተሰብ የ54 ዓመታት ቤተሰባዊ አገዛዝ ፍጻሜ ካገኘና የ14 ዓመታት የእርስ በርስ ጦርነት ከተቋጨም ከአንድ ዓመት በኋላ ሶሪያ አሁንም ካለፈ ያሰቃቂ ታሪኳና ከቀጣይ ውጣ ውረዶች ጋር እየታገለች ነው። የአውሮፓውያኑ ታኅሳስ 8 ቀን 2024 የአሳድ ስርዓተ መንግስት መውደቅ ባልታሰበ ሁኔታ የተከሰተ ሲሆን በአሁኑ ጊዜ የአገሪቱ የወደፊት እጣ ፈንታ በዲፕሎማሲያዊ ስኬትና በአገር ውስጥ አለመረጋጋት መካከል ተንጠልጥሎ ይገኛል። የሶሪያ መፈንቅለ መንግስት ትልቅ ዋጋ የተከፈለበት ሲሆን በርካቶች የተበተነችውን አገር ለ መገንባት ከእስር ቤት እስከ በጦር ሜዳ ትግል ሕይወትን እስከ መሰዋት ሁሉ ነገራቸውን ሰጥተዋል። የቀድሞው እስረኛ ሙሐመድ ማርዋን ትግል የሶሪያን የጋራ ቁስል የሚያሳይ ምሳሌ ነው። የሙሐመድ ማርዋን ወደ ቤቱ መመለስ በሆሜስ ግዛት በሚገኘው መንደራቸውም በዘመድ አዝማድና በጓደኞቻቸው የታጀበ አስደሳች አቀባበል ያስከተለ ቢሆንም ከስድስት ዓመታት እስር በኋላ ያልተቋረጠው ትግል ጨቋኙን አገዛዝ በመገርሰስ የራሱ አሻራ ቢኖረውም የደማስቆ ዘላቂ ሰላምና ምጣኔ ሀብታዊ ቁስል በሚገባ አልታከመምና የማገገሚያ ጊዜው ርቋል። የእሱ ታሪክ በአሳድ አገዛዝ ስር በነበሩ አስከፊ እስር ቤቶች ውስጥ ያለፉትን የበርካታ ሶሪያውያን ስቃይ ያሳያል። በአውሮፓውያኑ 2018 የግዴታ ወታደራዊ አገልግሎትን ሸሽተዋል በሚል ምክንያት እስር ቤት የገባው የሶስት ልጆች አባት ሙሐመድ ማሯን ወደ ሰይዲናያ ከመግባቱ አስቀድሞ በአራት ሌሎች ማጎሪያ ስፍራዎች ውስጥ አልፏል። ሰይዲናያ በደማስቆ ሰሜናዊ ክፍል የምትገኝ በአሳድ አገዛዝ ስር የተፈጸሙት እጅግ አሰቃቂ ድርጊቶች ምሳሌ ሆና ትጠቀሳለች። የማሯን የግል ትግል የሶሪያን የጋራ ትግል ያንጸባርቃል ሲሉ ተንታኞች ያስረዳሉ። ምንም እንኳን ሀገሪቱ ከአሳሪ ታሪኳ ነጻ ብትሆንም የግለሰቦች መቋቋምና የአገር ውስጥ መልሶ ግንባታ ረጅም፣ አድካሚና ያልተቋጨ ጉዞ ሆኗል። በአውሮፓውያኑ የዘመን ቀመር 2024 ህዳር ወር መጨረሻ ላይ በሀያት ታሪር አልሻም የሚመራው ወታደራዊ ቡድን በአሌፖ ጥቃት ከከፈተ በኋላ የባሻር አልአሳድ መንግስት ተናጋ። በመጀመሪያ ላይ የወታደሮቹ ግብ ደማስቆን መያዝ ሳይሆን በአሳድ ኃይሎች የሚደርስባቸውን ጥቃት ለመከላከል የውጊያውን ክልል ማስፋት እንደነበር የሶሪያ መከላከያ ሚኒስተር ቃል አቀባይ ሀሰን አብዱል ጋኒ መግለጻቸው ይታወሳል። የሶሪያ ጦር በአሌፖ በሃማና በሆምስ ላይ ምንም የረባ ፍልሚያ ሳያደርግ በፍጥነት መውደቁ በርካቶችን አስከርሟል። ይህ ሁኔታ ቡድኑ እያንዳንዱን ወርቃማ እድል በመጠቀም ወደ ደማስቆ እንዲገፋ አስችሎታል። ይህም ታህሳስ 8 ቀን 2024 ዋና ከተማዋን እንዲቆጣጠራ ተደርጓል። የባሻር አላሳድ አገዛዝ ከወደቀ በኋላ ሶሪያ በዓለም አቀፍ ደረጃ ዲፕሎማሲያዊ ጉናን ለማግኘት ከፍተኛ ጥረት እያደረገችና በዚህም ስኬት እያስመዘገበች ባለችበት ወቅት በአገር ውስጥ ግን በርካታ የደህንነት፣ የፖለቲካና የማህበራዊ ቀውሶች ተጋርጠውባታል። ይህ የሁለት ተቃራኒ እውነታዎች ድብልቅ ለሀገር ሀገሪቱ የወደፊት ጠፈንታ ፈተና ሆኗል። የሶሪያ ጊዜያዊ ፕሬዝዳንት የሆኑት አህሜድ አልሻራ ወደ ስልጣን ከመጡ በኋላ ዓለም አቀፉን ማህበረሰብ ለመቅረብና የቀድሞውን አገዛዝ ከዓለም ያገለለውን ውግዘት ለመቀየር ከፍተኛ ጥረት እያደረጉ ነው። አልሻራ የአገዛዙ ለውጥ ከስር ነቀል የፖሊሲ ለውጥ ጋር አብሮ የመጣ መሆኑን በማሳየት የቀድሞ የአሳድ መንግስት ይጠየቅባቸው የነበሩባቸውን የጸረ ሽብር ትግል፣ የሰብአዊ መብት መከበርና የክልላዊ መረጋጋት ጉዳዮችን ማስተናገድ ጀምረዋል። ከዲፕሎማሲያዊ ስኬቶች ሁሉ ትልቁና አዲሱ ምዕራፍ የሆነው ባለፈው ዳሮር አልሻራ አሜሪካ አሜሪካን መጎብኘታቸው ነው። ይህም ከ1946ቱም የሶሪያ ነፃነት በኋላ አንድ የሶሪያ ፕሬዝዳንት ወደ አሜሪካ ዋና ከተማ ሲሄዱ የመጀመሪያው ሲሆን አልሻራ በአንድ ወቅት ምዕራባውያን አሸባሪ ብለው ይጠሩት ከነበረው ቡድን መሪነት ወደ ህጋዊ መንግስት መሪነት መሸጋገራቸውን ያሳያል። አብዛኛው የምዕራባውያን ማዕቀቦች መነሳታቸውና አንዳንድ የባህር ሰላጤ ሀገራት ለመልሶ ግንባታ ኢንቨስት እንደሚያደርጉ ቃለ መግባታቸው አዲስ ከተመሰረተው መንግስት ጋር በዓለም አቀፍ ደረጃ መስራት እንደሚቻል አመላካቸው ሆኗል። ሩሲያ የባሽር አልአሳድ ዋነኛ ወታደራዊ አጋር ብትሆነም ፕሬዝዳንቱ ከስልጣን ሲወገዱ ወታደራዊ ጣልቃገብነት ከማድረግ ተቆጥባለች። ይልቁንም ሞስኮ በሶሪያ የባህር ዳርቻ ላይ ነበራትን ወታደራዊ ካምፖቿን እንደያዘች በመቆየት ከአዲሱ መንግስት ጋር ግንኙነት መመስረት ችላለች። ይህም የሩሲያን የክልላዊ ጥቅም የሚያስጠብቅ ሆነው አዲሱ የሶሪያ መንግስት ከዓለም አቀፍ ኃይሎች ጋር በመገናኘት ሳይገለል መቀጠል እንደሚችል አረጋግጧል። የዲፕሎማሲያዊ ስኬቱም የኢኮኖሚ ኃይል የሚበረታታ ቢሆንም የውስጥ አለመረጋጋትና የብሔራዊ አንድነት ጉዳዮች አሁንም የአዲሱ መንግስት ዋነኛ ፈተና ሆነው ቀጥለዋል። ከባሻር አላሳድ መንግስት ውድቀት በኋላ የተስተዋሉ የስታ ችግሮችን በመጠቀም ከፍተኛ የሃይማኖትና የዘር ብጥብጥ ተቀስቅሷል። በመቶዎች የሚቆጠሩ የአላውትና የድሮዝ ማህበረሰብ አባላት በሱኒ ደጋፊዎች በተፈጸሙ ጥቃቶች ህይወታቸውን አጥተዋል። እነዚህ ጥቃቶች የሀገሪቱን ብሔራዊ አንድነት አደጋ ላይ ጥለዋል። በሱዌዳ ግዛት የአካባቢው የድሮዝ ማህበረሰቦች የራሳቸውን ጊዜያዊ አስተዳደርና ወታደራዊ ኃይል መስርተዋል። ይህም ሀገሪቱን ወደ ክልላዊ መከፋፈል ሊያመራ እንደሚችል አመላካች ነው ሲሉ ተንታኞች ያስረዳሉ። ከሀገር ውስጥ ጉዳዮች ባሻገር ጎረቤት ሀገር እስራኤልም ለሶሪያ ሌላኛው ራስ አስመጣቷን አቀጥላለች። አዲሱ መንግስት ከእስራኤል ጋር ግጭት እንደማይፈልግ ቢገልጽም ቴል አቪቭ ግን በአዲሱ እስላማዊ መንግስት ላይ ከፍተኛ ጥርጣሬ አድሮባታል። በመሆኑም የአሳድ ውድቀትን ተከትሎ የእስራኤል የአየር እና ወታደራዊ ጥቃቶች ደጋግመው የሚፈጸሙ ሲሆን የጀመሩት የሰላም ስምምነት ድርድር መቋረጡ በሁለቱ ሀገራት መካከል ያለው ድንበር አሁንም ስጋት ያለበትና አደገኛ ቀጠና ሆኖ መቆየቱን ያሳያል። ተንታኞች እንደሚሉት የአገር ውስጥ ውጥረቶች ከቀጠሎ የምጣኔ ሀብት ሁኔታውና መልሶ ግንባታው ወደፊት ለመራመድ ይቸገራሉ። ምንም እንኳን ማዕቀቦች ቢነሱም የዓለም ባንክ ባወጣው መረጃ 216 ቢሊዮን ዶላር ግምት የሰጠበትን የመልሶ ግንባታ ለማስጀመር የውጭ ኢንቨስተሮች በብዛት ወደ ሶሪያ ለማቅናታቸውን መረጃዎች ያሳያሉ። እንደ ዶክተር ባሳር ዲማሽቅ ያሉ የደማስቆ ነዋሪዎች እንደሚሉት ባለ ሀብቶች እንዲመጡ የደህንነት ሁኔታ ወሳኝ መሆኑን ይገልጻሉ። የእስታ ሁኔታ ደካማ እስከሆነ ድረስ ትላልቅ ፕሮጀክቶች መጀመር አይችሉም ሲሉም ያክላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ፕሬዚዳንት ባሻር አልአሳድ ከስልጣን ተወግደው ከደማስቆ ከወጡበት ጊዜ አንስቶ ባለፈው አንድ ዓመት ውስጥ የ ሶሪያ ህዝብ አስከፊ ችግሮችን ተቋቁሞ ተስፋውን ማፍራት ፈጽሞ አላቆመም ሲሉ የዜጎችን ጽናት አድንቀዋል። ባለፈው ዓመት የታየው ለውጥ ሶሪያውያን የራሳቸውን የሽግግር ሂደት እንዲመሩ ስልጣን ሲሰጣቸውና ሲደግፉ ትርጉም ያለው ለውጥ ይቻላል የሚል ማረጋገጫ መስጠቱን ዋና ጸሐፊው ገልጸዋል። ከፊታችን ያለው ነገር የፖለቲካ ሽግግር ብቻ አይደለም፣ ያሉት ጉቴሬዝ ይህም የተበታተኑ ማህበረሰቦችን መልሶ የመገንባትና የአገሪቱን ስብራቶች የመጠገን እድል ነውና እያንዳንዱ ሶሪያዊ ዘር፣ ሃይማኖት፣ ጾታ፣ ወይም የፖለቲካ ጉዳይ ሳይለይ በሰላም በእኩልነትና በክብ ብር መኖር የሚችልበትን አገር የመፍጠር አጋጣሚ ነው ሲሉም አጽንኦት ሰጥተዋል። የተመድ ስደተኞች ኤጀንሲም በአወጣው መረጃ መሰረት ከታህሳስ 2024 ወዲህም ከአንድ ሚሊዮን በላይ ስደተኞች ከተለያዩ ሀገራት ወደ ሶሪያ ተመልሰዋል። በተመሳሳይ ጊዜም በሶሪያ ውስጥ የተፈናቀሉ ሁለት ሚሊዮን የሚሆኑ ዜጎች ከቀድሞ ማህበረሰባቸው ጋር ተቀላቅለዋል። ሰብአዊ ፍላጎቶች ከፍተኛ ሆነው ቢቀጥሉም ያለፈው ዓመት በአካባቢ የአስተዳደር መዋቅሮችንም መልሶ በመገንባትና የዜጎችን ተሳትፎ በማስፋት ረገድ እድገት የታየበት ነው። ተመድ እነዚህ እርምጃዎች ጠንካራ ሶሪያን ለመገንባት ወሳኝ መሆናል መሆናቸውን ገልጸዋል። በድርጅቱ የሰብአዊ መብቶች ምክር ቤት የተቋቋመው የተመድ ገለልተኛ የጥናትና ምርመራ ኮሚሽን እነዚህን እርምጃዎች በደስታ ተቀብሏል። ኮሚሽኑ የሽግግር ፍትህንና የጠፉ ሰዎችን በተመለከተ ብሔራዊ አካላት መፈጠራቸውን ያደነቀ ቢሆንም የሶሪያ ሽግግር ደካማ ሆኖ መቆየቱን እንዲሁም በበርካታ ግዛቶች ውስጥ አለመረጋጋትና አልፎ አልፎ የሚፈጸም ጥቃት መኖሩ መዘንጋት እንደሌለበት አሳስቧል። ኮሚሽኑ ለ14 ዓመታት ጦርነት ምክንያት የሆኑትን ጉዳዮች አስቀርቶ ለመጓዝ ብርታት፣ ትዕግስትና ድጋፍ እንደሚጠይቅ ገልጾ አሁንም በግዳጅ የጠፉ በሺዎች የሚቆጠሩ ሰዎች ስቃይ ትኩረት እንደሚሻ አስምሮበታል። ዘላቂ ሰላም እንዲሰፍን የበቀል ድርጊቶች ማብቃት እንዳለባቸውም ያሳሰበው ተመድ ለረጅም ጊዜ የተነፈጉ መብቶች ለሁሉም ይሁን እንዲሆኑ የአገሪቱ ዜጎችና ዓለም አቀፉ ማህበረሰብ በአንድነት እንዲሰሩ አሳስቧል። ዋና ጸሐፊው በመግለጫቸውም ዓለም አቀፉ ማህበረሰብ በዚህ በሶሪያውያን በሚመራው ችግር ጽኑ ድጋፍ እንዲያደርግ አሳስበው በዚህ ዓመታዊ በዓል ላይ የሰላምና የብልጽግና መሰረት ለመገንባት ነፃና ሉዓላዊ አንድነት ያላት እንዲሁም ሁሉን አቀፍ የሆነች ሶሪያን ለመገንባት የገባነውን ቃል ለማደስ በአንድ ዓላማ እንቆማለን ብለዋል አዲሱ የሶሪያ መንግስት በዲፕሎማሲው መስክ የአሳድን ዘመን ብቸኝነት መስበር ቢችልም ይህ ውጫዊ ስኬት የሀገር ውስጥ ችግሮችን የዘር ግጭቶችን እንዲሁም ምጣኔ ሀብታዊ ውድቀትን መደበቅ አልቻለምና ለደማስቆ የእውነተኛ ሰላምና መረጋጋት የሚመጣው አልሻራ በአለም አቀፍ ደረጃ ያገኙትን እውቅና በመጠቀም የሀገር ውስጥ ችግሮችን መፍታት ሲችሉ ብቻ ነው ሲሉ ታዛቢዎች ይመክራሉ